የብሉይ ነቢያት ትዳር በብሉይ ዘመን ነቢይ መሆን እንደ አሁኑ ዘመን ነቢይ መሆን የሚያስደስት አይመስለኝም። ምክንያቱም ነቢያቱ በመልእክታቸው ምክንያትና ለተሾሙበት የነቢይነት አገልግሎት የሚከፍሉት ዋጋ፣ ገና በማለዳ ከአዋፋት ቀድሞ እባክህን ነቢይ አታድርገኝ የሚያስብል ነው። አገልግሎቱ ነቢያቱ የሚያተርፉበት ሳይሆን ለሕዝቡ የሚተርፉበትና ሕዝቡንም የሚያተርፉበት ነው። ከብሉይ ነቢያት መካከል የተወሰኑትን ትዳር እንመልከት። እስከ አንደኛ፣ ነቢዩ ኤርሚያስና የትዳር ሁኔታው እንዳያገባ የተከለከለው ነቢይ። ነብይ ኤርሚያስ ታላላቅ ነቢያት ተብለው ከሚታወቁት መካከል አንዱ ነው። በትንቢተ ኤርሚያስ መጽሐፍ 16 1 እስከ ዘጠኝ ላይ እግዚአብሔር ከባቢሎን ምርኮ በፊት በሀገሩ እንዳያገባ ተከልክሏል። በኢየሩሳሌም ወንድ እና ሴት ልጆች ላይ እግዚአብሔር መዓትን ሊያመጣ ቆርጧል፤ በጊዜው ለወላጆቹ የልጆቹ ሞት ልብ ሰባሪ ሀዘንና ለመጽናናት የሚከብድ ስብራትን ያመጣል። ምናልባት እግዚአብሔር ኤርሚያስ በልጆች ሀዘን ከነቢይነት አገልግሎት ወደኃላ እንዳያፈገፍግ አስቀድሞ እየተጠነቀቀለት ይሆናል። ኤርሚያስ ልበ ስስ ሰው መሆኑን ሰቆቃው ኤርሚያስ መጽሐፍ ምስክር ነው። ለሀገሩ ልጆች እንዲህ አምርሮ የሚያለቅሰው የገዛ ልጆቹ ሞት ቢጨመር ሁኔታ ለመገመት የሚከብድ ነው። በአይሁድ ጽሑፎች ውስጥ ኤርሚያስ የተከለከለው በዚች ሀገር ተብሎ በኢየሩሳሌም እያለ ቢሆንም በሕይወት ዘመኑ ሁሉ እንዳላገባ ይነገራል። በትንቢተ ኤርሚያስ መጽሐፍ 29 ስድስት ላይ ግን በባቢሎን ማግባት ተፈቅዶ ነበር። ይህንን ግን ኤርሚያስ የተጠቀመ አይመስልም። ሁለተኛ ነብዩ ሕዝቅኤል እና የትዳር ሁኔታው በሚስቱ ሞት እንዳያለቅስ የተከለከለው ነቢይ። እግዚአብሔር በኢየሩሳሌም ላይ ሊመጣ ያለውን ውድመት እና የሕዝቡን ሁኔታ እንዲረዳ እንደ ምልክት የሕዝቅኤልን ትዳር ተጠቀመ። በትንቢተ ሕዝቅኤል 24 ከሩብ እስከ 28 ላይ ስለ ሚስቱ ሞት በማለዳ ተናግሮ በማታ እንደሞተች ይገልጻል። ሚስቱ ለሕዝቅኤል የአይኑ ማረፊያ፣ የልቡ ደስታ ነበረች፣ ነገር ግን በሞት ተነጠቀች። ከሞተች ደግሞ ሕዝቅኤል ስለ ሚስቱ ሞት ዋይታ እንዳያሰማ፣ እንዳያለቅና ከአይኑ እንባን እንዳያፈስ ተከልክሏል። ይህም የሕዝቅኤል ሚስት ለሕዝቄኤል የአይኑ ማረፊያ እንደሆነች የእግዚአብሔር መቅደስና ወንድና ሴት ልጆች ለእስራኤል ቤት የአይናቸው ማረፊያ፣ የኃይላቸው ትምክህት፣ የልባቸው ደስታ ነበሩ። በእግዚአብሔር ቁጣ ቀን መቅደሱም ይረክሳል፣ ወንድና ሴት ልጆቻቸውም በሰይፍ ይወድቃሉ። በዚያን ጊዜ ስለሆነው እንደ ሕዝቅኤል እንዳያለቅሱና ለሐዘንም እንዳይቀመጡ ታዝዘዋል። ለዚህ ለእስራኤል ሁኔታ ሕዝቅኤልን እግዚአብሔር አስቀድሞ ምልክት አደረገው። ነቢይነት እንዲህ ከሆነ ማን ይመኛል ነቢይነትን? ሦስተኛ፣ የነብዩ ሆሴዕ እና የትዳር ሁኔታው ጋለሞታ ሴትን እንዲያገባ የታዘዘው ነቢይ። የሆሴዕ የነቢይነት አገልግሎት እንደ ሰው እጅግ በጣም መራራ ማለት ይቻላል። በቅድስና የሚታወቀው እና ስለ ቅድስና ሕዝብን የሚወቅሰው ነቢይ፣ በማህበረሰብ ዘንድ የተጠላችውን እና ርኩስ ናት ተብላ የምትገለለዋን እንዲያገባ ነበር እግዚአብሔር ያዘዘው። ሆሴዕ ጎሜር የተባለችውን አመንዝራ ሴት ከአመንዝራ ልጆቿ ጋር እንዲወስድ እግዚአብሔር አዘዘው። ትንቢተ ሆሴዕ አንድ ሁለት ይህም ክስተት በቅዱስ እግዚአብሔር እና በባኦል ጣኦት አምልኮ በረከሰችው እስራኤል በመካከል ያለውን ግንኙነት በጋብቻ ምሳሌ ያሳያል። የእስራኤልና የእግዚአብሔር ግንኙነት በጋብቻ ተመስሏል። እግዚአብሔር እንደ ባል፣ እስራኤል ደግሞ እንደ ሚስት። እንኳን ለነቢይ ለደካማ ሰው አመንዝራ ሴትን ማግባት ምን ያህል የሚቀፍ ነገር ነው። ነገር ግን በሕዝቡ መካከል ምሳሌ የሚሆን እና ሕዝብን ስለ ኀጢአት የሚወቅሰው ነቢይ አመንዝራ ሴትን እንዲያገባ ታዟል። በዚህም እግዚአብሔር ከእስራኤል ጋር ባለው ግንኙነት ምን ያህል እንደተበደለ እና በሰማያዊ እይታ እስራኤል ምን ያህል እንደምትቀፍ ተረድቷል። በዐመፀኛ ሕዝብ መካከል ሕይወቱን አደጋ ላይ ጥሎ የእግዚአብሔርን ልብ የሚረዳ ህመሙን የሚታመም ሰው ሆኖ መገኘት እንዴት ያለ መታደል ነው! እንዲህ መታደል ነው የምንለው ነገር እንደ ሰው ካሰብን ግን እድሜ ልካችን የምናማርረው ወይም የማንታዘዘው ነገር ነው። የሆሴ ህይወት እንደ ሰው የመረረው አመንዝራ ሴትን በማግባቱ ተጀመረ፣ እንጂ ከዛም የባሰ አለ። ልማድ ክፉ ነውና፣ ሚስቱ ጥላው ሄደች። በአንዱ ህጋዊ ባሏ የማትረካ ብዙ ውሽሞችን የምታስከትል ሆነች። ለአመንዝራ ሴት ማንም ለትዳር የማያስባትን አክብሮ ማግባት የማይገባት ትልቅ እድል ነበር። ነገር ግን እንደ ታደለ ሰው አይገባኝም ነበር እያለች ሆሴንም ያዘዘውን እግዚአብሔርንም እያመሰገነች መኖር ነበረባት። እሷ ግን ጥላው ሄደች። ይህ ደግሞ ሌላ ስብራት ነው ለሆሴ የሆሴዕ የትዳር ህይወት በዚህም አይቆምም። ከመጀመሪያውም አመንዝራ የነበረችውን እንደገና ካገባት በኋላ ጥላው የሄደችውን እንደገና እንዲወዳት እግዚአብሔር አዘዘው። የሆሴዕ ህይወት ለእስራኤል እግዚአብሔር የሰጠውን እልፍ እድል እና ጽኑ ፍቅርን አመልካች ነው። እስራኤልም ለእግዚአብሔር እንደ አመንዝራ ሴት ናት። እስራኤል በእግዚአብሔር የተወደደች አመንዝራ ሴት ናት። የሆሴዕ እና የጎመር ሕይወት ሊተራል ይተረጎማል የሚለው ሐሳብ ይገዛኛል። ባለጎር ክሊ ቢፈታም ዋናውን ስዕል ስለማያጠፋ አይጎረብጠኝም። የጽሑፌ ትኩረት በክፍሎቹ አውድ ያለውን ታሪካዊ ጭብጥ መዳሰስ ሳይሆን ነቢያቱ ለእግዚአብሔር የታዘዙበትን ልክ ለማሳየት ነው። በነቢያቱ ትዳር ላይ የሆነ ነገር የመላው መጽሐፍ ቅዱስ አስተምህሮ ሳይሆን ግንጥላዊ ጥላዊ ጉዳይ ኤክሴፕሽናል ኬስ መሆኑን ልብ ይለዋል። በዚህ ዘመን ያለን እኛ ምን ያህል የእግዚአብሔርን ልብ ተረድተን እያገለገልን ነው? ይሁን የእግዚአብሔር ልብ በሚታመምበት ጉዳይ ልባችን ይታማል ወይ? እርሱ ባፈረበት አደባባይ እኛም እናፍራለን ወይ? ሐዘኑ ሐዘናችን? ስብራቱ ስብራታችን ነው ወይ? የእግዚአብሔር የልቡ ሸክም ገብቶ ነው ምናገለግለው? እግዚአብሔር ባዘነበት ጉዳይ የሚያዝን የልቡን ስብራት የሚረዳ ልብና ለሃያሉ አምላክ የሚታዘዝ ልብ ይስጠን።